እሺ ሰላም፣ ሰላም ወደ ቤተሰቦች እንዴት ናችሁ? ክፍል አንድን እና ክፍል ሁለትን ተመልክተናል። ዛሬ ደግሞ የክፍል ሶስትና የመጨረሻውን ክፍል ነው የምንመለከተው። የምንጀምረው ከዘመናዊ የገጻ ዘዴዎች ጋር በመለማመን በሚመለከት ነው። አዳብት እንግሊዝባቸ አድ ፒችንግ ነው የመጀመሪያው። ያው በነገራችን ላይ ዘመን አብሪት እያደረገ በመጣ ቁጥር

በፊት የነብረውን አሁን ያለው አሁን በደቂቃዎች ፕሪንት አድርገን መጠቀም እንችላለን። ጀስት እንደዛ። የሽያጭም በነገራችን ላይ በአሁን ሰዓት በጣም በዛ ልክ ነው የተቀየረው። ስለዛኛ በዛ ልክ አስበን አገልግሎቱን ለከሰሮቻችን ሰርቪስ። ስለዚህ ዛሬ እንግዲህ የምንመለከተው አንደኛው ከአድማጮች ጋር በኦንላይን መገናኘት ነው። ለምሳሌ እናናንተ ዘመን ፈቀድን ልክ ምን ያደረግን ነው ለምሳሌ ይኸው በዩትዩብ እየተገናኘን እየተማባርን ነው ማለት ነው። ሶ ኦንላይን አክሰሶችን መፈለግ ሞር ደግሞ የከተማ ከተሜ የሆነን ማህበረሰብ ደግሞ በነዚ አይነት መልኮቹ ብናገኘው ሞር ተደራሽነታችን ይሰፋል ማለት ነው። አሁን ለምሳሌ ቀጥ አይደል? መንገድ ላይ ከሊን ምናምን እያል የምናውራቸው ነገሮች አይደል? አሁን ደግሞ ምን እየቀረ ነው? ኔክስት ላይ ደግሞ እኛ ከሆነ መቶ ዓመታት በኋላ ደግሞ ምን ይላል ይቀርና ወደ ምን ይመጣል? ሁሉም ኤቭሪቲንግ በኦንላይን መሆን ይጀምራል ማለት ነው። ስለዚህ ይህንን ከሰመሮቻችን ጋር ከአድማጮቻችን ጋር ቦ የመገናኘት ያስፈልጋል። ቴክኖሎጂን ውጤታማ በሆነ መንገድ መጠቀም፣ ለምሳሌ የምንጠቀሟቸውን ነገሮች ለምሳሌ ቲክታክ ሊሆን ይችላል። ስለዚህ በአግባቡ ስንጠቀሙ ላይ የአንዳንዱ ነገር ቲክታክም፣ ዩቲዩብም፣ የትኛውም ለምሳሌ ቴሌግራም ልንለው እንችላለን። ለምሳሌ ቴሌግራም ሞር ኦፍ ኢንፎርሜሽን ለመለዋወጥ በግል በፐርሰናል ደረጃ ሴቭድ የሆነ መተግበሪያ ነው። ሶ በዛ ልክ በአግባቡ መጠቀም ከቻል በጣም ጥቅሙ ይኖራቸዋል። ቴክኖሎጂዎች የትኛውም ቴክኖሎጂ ጥቅምም ይኖረዋል፣ ጉዳት ይኖረዋል። ግን ሞሮፍ ጥቅሙን ብንጠቀም ወይም ደግሞ በአግባቡ ብንጠቀም ጥቅም ይኖረዋል ማለት ነው። ሌላኛው ደግሞ ግልጽና ተዛማጅ ምስሎችን መጠቀም ነው። አሁን እንግዲህ አሁን ግራፊክስ እየተባለ የሚማሩ ትምህርቶች ምናምን ምንማራቸው የተለያዩ ነገሮች አሉ። ሰው እዚህ ጋር እንደምታዩት ለምሳሌ እናንተ የኔ ከስተመሮች ናችሁ። ለምሳሌ ይሄኛውን እየሸጥኩላችሁ ነው፣ እናንተ ደግሞ ፐርቼዝ እያደረጋችሁ ይኔ ሶዋት ለእናንተ አትራክት እንዲሆን፣ ለምሳሌ እንዲገባባችሁ ግልጽ ምንላቸሁ ለምሳሌ ቲምወርክ አለ እዚጋ እዚጋ እንደዚህ ሰዎች እንደዛ ያደረግን እንጠቀማለን ማለት ነው። አቮርዲንግ መጨናነቅን ማስወገድ ነው። ሌላኛው መጨናነቅ እንዴት አድርገን ነው የምናስወገደው የሚለውን ነገር ስንመለከት አደ ፈርስት ዋን እና አሁን እንዳልኳችሁ መጨናነቅን ማስወገድ አስፈላጊው ነገር ነው። ከከስተመሮቻችን ጋር በነገራችን ላይ ስንገናኝ ሪሌሽንሽፓችን ምንጊዜም ነፃ መሆን ያለበት ግልጽ መሆን ያለበት እና ደግሞ ውጤታማ እንዲሆን ምንጊዜም ምንድነው በቴክኖሎጂ የታገዘ መሆን አለበት፣ ውጤታማ እንዲሆን። ምክንያቱም ያ ቢዝነስ ነገ ከነገ ወዲያ እንዲቆም አንፈልግም። ተቀጥረን እንሰራ ልንሰራ ይችላለን። አዘርዋይዝ ደግሞ የራሳችን ቢዝነስ ሊሆን ይችላል። ለምሳሌ በወንዳ ቤት የሚሰራ ሰው ሁልጊዜ ግዴታ እሱ ከፍቶ መሆን መስራት አይጠበቅበትም። በኦንላይን ላይ መማድረግ ይችላል። መሸጥ ይችላል ማለት ነው። ለምሳሌ ቤቱ ፕሮዳክቱን አስቀምጦ፣ ግን ቨርቹዋል በሆኑ በሚዲያዎች፣ በተለያዩ ሶሻል ሚዲያዎች እየተጠቀመ ምን ማድረግ ይችላል፣ መስራት ይችላል ማለት ነው። ስለዚህ በዛ መንገድ እንጠቀማለን ማለት ነው። ኔክስት ደግሞ የምንመለከተው ገለፃን መሞከር ነው። እንግዲህ ያወራን ያለነው ስለ ፒች ነው። ፕራክቲስ ስለማድረግ ነው። እንዴት ሀውቱ ሰዎች፣ እንዴት አድርገን ነው ፒች የምናደርገው ወይም ደግሞ ንግግር የምናደርገው ሰዎች ፊት ሽያጭ የለም፣ ድርቅ ያለ ሽያጭ እንዳይሆን በነገራችን ላይ ዋናው የሽያጭ ሴልስ ፐርሰን አስፈላጊነቱ ምንድን ነው? መሀል ላይ ነው እሱ ያለው። ፕሮዳክቱን በሚያቀርበው ሰው አካልና ፕሮዳክቱን በሚጠቀመው አካል መሀል ላይ ነው የሚገኘው። የሴልስ ፐርሰን ማሳለጥ እንደማለት ነው። ለምሳሌ መስቀለኛ መንገድ ላይ መስቀለኛ መንገድ ላይ ለምሳሌ ምን ይደረጋል? ብዙ ጊዜ ትራፊክ መብራት አይደል? ምንድን ነው ስራው? ማሳለጥ። በተራ ይሄኛውን በዚህ በኩል፣ በዚህ በኩል የምታላልፉ በዚህ በኩል አረንጓዴ ያበራላችኋል። ሶ በዛ በኩል ደግሞ ሊያሳለፍ ሲል በዚህ በኩል በአንድ በኩል ያለውን ቀይ ያበራና ምን ያደርጋል ለዛኛው አቡነ አረንጓዴ አበራል። ጀስት ላይክ ዛት፣ ሴልስ ፐርሰን ዋናው ተግባሩ ማሳለጥ ሽያጭን፣ ፕራክቲካሊ ስለ ፕሮዳክቱ ኖውሌጅ ኖሮት ፕሮዳክቱንም ተጠቅሞ ቴስት አድርጎትም ቢሆን ይመረጣል። በነገራችን ላይ ለምሳሌ ሴልስ ፐርሰን ተአማኝ እንዲሆን፣ በነገራችን ላይ ሴልስ ፐርሰን ለእያንዳንዳችሁ ማወቅ ያለባችሁ ነገር ምንድን ነው? ሽያጭ ላይ የኔ ነው በቃ ለምሳሌ አንድ ከስተመር ሲመጣ በእይታ ራሱ አንተ ይሄ እንድትጠቀም በጣም አሪፍ ነው ብላችሁ ልትመክሩት የሚገባው አይነት መሆን አለበት ግዴታ። አዘርዋይስ ያ ግምታዊ ሀሳብ ይሆንባችኋል ማለት ነው። ሞሮፍ ስለ ቤቱ ማወቅ አለብን። ለምሳሌ ቤት ሻጮች ከሆናችሁ ስለ ቤቱ ገጽታ፣ ግንባታ፣ ማቴሪያሎቹ ሊሆን ይችላል። ለምሳሌ ሰዎች በነገራችን ላይ በፀሐይ መግቢያና መውጫ መሀል ራሱ የሚከፍሉት ሳንቲም በጣም የተለያዩ። በዚህ በኩል ጠዋጧ ስት ፀሐይ ስለማገኝ ምናምን ብሎ ይሄንን ምክንያት አድርጎ የሚገዛ ሰው ይኖራል። አዘርዋይስ ደግሞ አካባቢው ላይ የእርሱ ቤተ እምነት ለምሳሌ ኦርቶዶክሳዊ ማህበረሰብ ሰው ከሆነ ያንን ቤት የሚገዛን ቤት አቅራቢ ቤተ ክርስቲያን ካለ ያንን ቤት ለመግዛት ሞሮፍ አድቫንቴጅ ያለው ከሌላው ሰው ልክ ይሄንን ሰው ነው ማስቀደም። ሰውራችሁ ምን አይነት ቤት ቢሆን ትመርጥ ባለ ህመሜ ባይዘወ እዚህ አካባቢ ቤተክርስቲያን ቢኖር ምናምን ካላ ከፈለክ እንደዛ ከፈለክ እዚህ ይሄ በጣም ጥሩ ነው ምናምን ብሎ ትነግሩት ትነግሩታላችሁ ማለት ነው። በነገራችን ላይ እያንዳንዱ ነጥቦች የምታነሱት ከሰውየው መነሻ ነው። ባለፈው እንዳልኳችሁ ሰላም ተመሎት ምን እንደሚፈልግ መጠየቅ፣ ይሄ ነው መፍትሄ ማሳየት እያለ እስከ መጨረሻ ድረስ ከዛ ሽያጭ ማከናወን ድረስ እንዳሳለን ማለት ነው። ይህንን እንድታስቡት ነው። በዋናነት ግን ገለጻችንን መሞካከር እንዴት፣ ሃው ቱ ፕራክቲስ ምናደርገው። ለሽያጭ ሴልስ ፐርሰን መሆን ሁልጊዜ ማውራትን ይጠይቃል። አረ ሰዎችን ማሳመን ይጠይቃል። ማሳመን ደግሞ በቃል እንደ ቀላል አይመጣም። ሶ ምን ማድረግ አለብን? መደጋገም፣ መደጋገም፣ ፕራክቲስ፣ ፕራክቲስ፣ ፕራክቲስ፣ ሁልጊዜ ፕራክቲስ ማድረግ አለብን። ሶ ፋይናል ፕራክቲስ ፕራክቲስ እናል ሰክስ የሆነ በጣም ጥሩ ደረጃ ሰክሰስፉል ላሚሆን እንችላለን፣ ወይ ደግሞ ሙሉ ሴልስ ፐርሰን ወይም ደግሞ ምንድር ነው የሚባለው አለ ሙሉ ነገር ያሟላ ማንነቱን ያሟላ ፉሊ የምንለው አይነት ሰው ላንሆን እንችላለን። ግን ምንን ማድረግ እንችላለን? ሰዎችን በቀላሉ አስረድተን ልንታመን የምንችልና ሽያጫችን በቀላሉ ያለ ልፋት ምሸጥ አይነት ሰዎች የምንሆንበት ሌቭል ላይ እንደርሳለን ማለት ነው። መደጋገም ልምድ ማድረግ ሁልጊዜ መደጋገም አሰልች ነው ነገራችን ላይ ለምሳሌ ሽያጭ ወጥተን ምንም ነገር ሳይሸጥ ልንመለስ እንችላለን ሶ ያንን እንደ ብርታት ለምሳሌ ጠዋት ጠዋት ሴልስ ፐርሰን ከሆናቸው ብዙ ጊዜ ስፖርት ብትሰሩ ይመከራል ጠዋት ላይ ሰብሰብ ብታብለው ሴልስ ፐርሰኑ ስፖርት እንቅስቃሴ አንዳንድ ዘና የሚያደርጉ ነገሮች ምናምን ጥዋት ላይ አድርጋችሁ ከዚያም ሞቲቬትድ ሆናችሁ ወደ ስራችሁ ብትሄዱ በጣም ይመከራል። ምክንያቱም ቦሪንግ የሆነ ዴይ ልታሳልፉ ትችላላችሁ፣ ላስተዳያችሁ ማለት ነው። ሶ ይህንን ይንን በደንብ አድርገን ማሰብ ይጠይቃል ማለት ነው። መሞከር ፕራክቲስ ማድረግ ነው። ያው ተመሳሳይ ነው። ገንቢ ትችት ለምሳሌ ከ ፕራክቲስ ስታድርጉ ጓደኞቻችሁ ምናምን ሊሰማቸው ይችላሉ። ሶ ፍሬንዶቻችንን ምን መጠየቅ አለብን ማለት ነው። የተለያዩ ሀሳቦችን እንዴት ነበርኩኝ ዛሬ ግብረመልሶችን መጠየቅ ያስፈልጋል ማለት ነው። ሶ ውደቶችን መፍጠር፣ የግብረ መልስ ውደቶችን መፍጠር ያው ገንቢ ትችትን ተቀበልነዋል። ግብረመልሶችን መልሶችን እንዴት ነበረ ምናምን እያልን ሌሎች ሰዎችን መጠየቅ ማለት ነው። እና እነዚህን ሀሳቦች በደንበሹ ይዟቸው ለማለት ነው። ማለት ኦደር ነው ማለት ነው። አደ ኔክስት ደግሞ ገለጻችን መገምገም ነው። ይህ በጣም ዋናው ነገር ፋይናል ሳክሰስ ፐርሰን ምኖ በእነዚህ ምድዎች ነው። ገለጻችን ለመገምገም መለኪያዎች ምንድን ምንድን ናቸው? መገምገም ያስፈልጋል መለኪያዎችን እነ የመጀመሪያው የንግግር ደረጃዎች ነው። የተስፋ የተሳትፎ ደረጃ፣ የደንበኛ አስተያየት። የንግግር ደረጃ ስንል በምን ሌቨል ልክ ነው መናገር የቻልንበት ልካችን ወይም ደረጃው ምን ያክል ነው የሚለውን ማወቅ ያስፈልጋል። ምን ያክል ልክ ከስተመሮቻችን አሳተፍናቸው? ለምሳሌ ሴልስ ፐርሰን መጡ ከስተመር መጣ፣ እንደዚህ ከፈጥሮ እንደዚህ ሆኖ ይሄ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው እያል ነው ዝም ብለን ነገር ነው አይደል? ፋይናሊ ግን ሰውዬ ሳያወራ በቃ ትገዛለ የምንለው ከሆነ ይሄ ትክክለኛ የሆነ የባህሪ አይደለም ማለት ነው። ሶ ይሄኛውን እንደዚህ አይነት ነገሮች ማስወገድ አለበት ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሶ ይሄኛውን እንግዲህ እንደምታየው በዚህ ልክ የተሰራ ነው እንደዚህ ነው፣ ምን ትላለ አንተ? ምን አይነት ነው ከለር ለምሳሌ ምን አይነት ከለር ነው የምትፈልገው? ምናም ብለን ማስመረጥ እንችላለን። ለምሳሌ በእንደዚህ አይነት መልኩ ከስተመሮቻችን ማሳተፍ፣ ቢኮዝ ከስተመሮቻችን የሚወዱትን ነገር የምናገኙ መሀል ላይ ኮንቨርሴሽን ሲኖር ነው። አዘርዋይስ ያ እንትኑን ያን ያክል ውጤታማ ነው ልንል አንችልም ማለት ነው። ሶስተኛው የደንበኛ አስተያየት ፋይናሊ ሽያጭ ላይ ምናምን ከስተመራችን በጣም አመሰግናለሁ ግን ከአነጋገሪ ምን ላስተካክል የምንለው ነገር ወይ ደግሞ እሱ ፊድባክ የሚሰጠን ከሆኑ ያንንም ፊድባካችን መቀበል ማለት ነው። በዛ ልክ አድርገን ያለንን የገለጻችንን መገምገምቻለን ወይም ደረጃችን ማሳደግ እንችላለን ማለት ነው። ሌላው ለሽያጭ ገለጻ አስፈላጊ መሳሪያዎች ነው። የተለያዩ ገለጻ የሚያስፈልጉ ሶፍትዌሮች አሉ፣ ቱልሶች ይኖራሉ፣ በየነመረብ መሳሪያዎች፣ ሌሎችም ፕላትፎርሞች ምናምን ያስፈልጋሉ ማለት ነው። ይሄ እነዚህ ያልኳችሁ እንግዲህ ኦንላይን ሲሆን ለምሳሌ ዲጂታላይዝድ የሆነ ሽያጭ ሲስተም የምንከተል ከሆነ በዚህ መንገድ ብንከተል ሙሉ በነገራችን ላይ ወደዚህ ሲስተም ያው መግባታችን አይቀርም። ሶ በደንብ አድርገን አስበንበት ቢሆን መልካም ይሆናል ማለት ነው። ስለዚህ በዛ ልክ እያሳብነው ለማለት ነው። አዛኔክስት የሽያጭ ሂደቶች መረዳት ነው። የመጀመሪያው ግልጽነት ነው፣ መረዳት ነው። ከዛ መፍትሄ መስራት ነው። በግልጽ እንነግረዋለን የሚፈልግ እንደሆነ እንጠይቀዋለን። ከዛ መፍትሄዎችን በቀላሉ እናቀርባለን። ያን ያክል የምንቸገርበት ምክንያት የለም። ገለጻን በተለያዩ በሽያጭ ሂደቶች ላይ መለያየት ነው። ያው ይሄም ግልጽ ነው። ሌላኛው ለገለጻ ትስስር ችሎታ መፍጠር ነው። በነገራችን ላይ አንድ ማወቅ ያለብን የትኛውንም ቢዝነስ ሲሰራ ቢዝነስ ብቻ አይደለም ስራዎችን ሲሰራ ዊዛውት ኔትወርኪንግ የማይሆን ነገር የለም። ስፔሻ ሴልስ ሽያጭ ደግሞ ሲሆን ሽያጭ በኔትወርክ ነው። ዛሬ የገዛ ሰው ነገ ሌላ ሱ ይልካል። ዛሬ ካስቀየምከው ነገ አንድ፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር ከሰማር ነቀር መቁጠር አስፈላጊ ነው። ሶ ረዳቶቱ ይቻዘር ከዛኛው ጋር በተያዘ ሁለቱ የተመጋገቡ ናቸው ማለት ነው። ኔትወርኪንግ ማለት በጣም ወሳኝ ነገር ለምንሰራው ስራ በጣም ወሳኝ ነገር የትኛውም ቢሆንም ግን ሽያጭ ሰራተኛ ደግሞ በጣም ትልቅ ነው ማለት ነው። ዋና ዋና ግንዱ መሰረቱ ነው። ምክንያቱም ያ ሰው ደግሞ ሳይለፋ ሊሸጥበት የሚችለው አማራጭ ምንድን ነው? ያ ነው ማለት ነው፣ ኔትወርኩ። ዛሬ አንድ ለአንድ ሰው አሪፍ ነገር ከሰጠነው ነገ ከነገ ወዲያ እሱም ይመጣል፣ ደግሞ ምንድ ነው ሌላ ሰውም ይዞልን ይመጣል ማለት ነው። ወደ ሽያጭ እድል የሚያመራ ግንኙነት መፍጠር ነው። የትስስር ኔትወርኪንግ ጥቅሞችን ለትስስር የሚያስፈልጉ ነጥቦች አሉ። እነሱን መከተል ማለት ነው። ያው ይሄ በስራ ሂደት የምናገኛቸው ኤክስፔሪያንሶች ናቸው። እነሱን ለይተን ማወቅ አለብህ ማለት ነው። ግንዛቤያችን መገንባት ነው። አውር ክሬዲቢሊቲያችንን ብራንዳችንን ቢውልድ ማድረግ ነው። ቀጣይ መለክት ኮንስታንሲ ኢን ሜሴጅ ብቁ መሆናችን ማሳየት ነው። በነገራችን ላይ ሁልጊዜ መጀመሪያ ቅድም እንዳልነው መጀመሪያ ስለ ስለምንሸጠው ፕሮዳክት እራሳችን ተጠቅመን ቢያንስ ተጠቅመን ባንጠቀም ቢያንስ ሙሉ መረጃው ሊኖር ይገባል። ጥራቱ ለምሳሌ፣ ዋጋው ፕሮዳክቱ ምን አይነት ለምን አይነት ሰው እንደሚሆን ለምን አይነት ሰው እንደሚያስፈልግ ማወቅ አለብን ማለት ነው። እና መልእክታችን ደግሞ ቀጣይነት ያለው መሆን አለበት፣ የተቆራረጠ መሆን የለበትም ማለት ነው። አዘን ኤክስትራ ብቁ መሆናችን ደግሞ ምን አየው፣ በምንድን ነው ያለን ነው ልጅ ስለ ፕሮዳክቱ ያለን ነው ልጅ ቢውልድ ባደረገን ቁጥር ምን ይሆናል፣ ብቁ እየሆንን እንመጣለን ማለት ነው። ስለዚህ በዛ መንገድ ነገሮችን መረዳት አስፈላጊ ነው ማለት ነው። እነዚህ አይተናል ማለት ነው። ሌላኛው ለገለጻ ማህበራዊ ትስስር ገጾችን መጠቀም ነው። ያው ይህ ተመሳሳይ ነው። ማህበራዊ ሚዲያዎችን ለሽያጭ መጠቀም ነው። ለምሳሌ ቲክቶክ አለ፣ በጣም ሞሮ ብዙ ሰው የሚጠቀምበት አዜ ግሩፕ እና ፐርሰናል ደግሞ ሲሆን፣ ቴሌግራም አለ፣ ፌስቡክ አለ። ፌስቡክ ላይ የተወሰነ ይሸጣል። ቴሌግራም አለ፣ ቲክታክ አለ። ሞር ማስታወቂያዎችን ለማሰራት ደግሞ ዩቲዩብም አንዳንድ እንትኖች አሉ ማለት ነው። የተለያዩ ፕላትፎርሞችን መጠቀም ነው። ኮንተንት ስትራቴጂስ መቅረጽ ነው። ለምሳሌ ቲክቶክ ላይ ኮንተንት ክሬት አድርግም ምንፖስታቸው ፖስቶች ፕሮሞሽን እንደማለት ነው። እነሱን መጠቀም እንችላለን ማለት ነው። ማህበራዊ ሚዲያዎችን ለሽያጭ መጠቀም ያው ሞር ብዙ ሰው እየተጠቀማባቸው ያሉ ማህበራዊ ሚዲያዎች ናቸው ማለት ነው እነሱን በማየት መጠቀም እንችላለን ማለት ነው። ጥያቄዎችን ለጥያቄዎች ማዘጋጀት ነው። ጥያቄው ለጥያቄዎች እንግዲህ ያው ዞሮ የሚሸጥ ሰው መጠየቅ አይቀርም። ለምሳሌ ቢያንስ ቢያንስ ቢጠይቅ ዋጋው ስንት ነው የሚባሉ አይቀርም እና ተመልካቾችን ጥያቄ ቀድሞ ማሰብና ማዘጋጀት። ለምሳሌ ከተማሪ ይህን ፕሮዳክት ልሸጥለት አስብ ያለ፣ ስለዚህ ምን አይነት ጥያቄ ልጠይቀኝ ይችላል ለምሳሌ ማላላቀው ምችል አዎ ግን ምን አይነት ነው? ስለዚህ ቀር ምንኛ ተዘጋጅተን እራሳችን እንደ ከስተመር ሆነን አስበን፣ ከዛ በኋላ ፋይናሊ ይሄ ሊጠይቀኝ ይችላል ሰው። በዚህ በዚህ መንገድ መመለስ አለብኝ። የዚህ መልስ ይሄ ነው፣ የዚህ ዋጋ ይሄ ነው፣ ይሄ እንደዚህ ነው ብለን መዘጋጀት አለብን። የሚጠበቁ ጥያቄዎች አሉ። ያው ለምሳሌ ተወደደ ሊሆን ይችላል። ለምሳሌ ዋጋ ስንት ነው? የሚጠበቅ ጥያቄ ነው ሶ ዋጋ አረጋግጠን ምናምን ነው ሴልስ ሽኝ ሰራተኛ ስነው እንጂ ዝም ብለን እቃውን ይዘን ትገዛ ዋጋ ስንተ ነው ሲባል ቆይ እስኪ ልጠይቅ ብለን ያው ስልክ ጉርጉራ ውስጥ መግባት አያስፈልግም መልስ ለመስጠት ደግሞ ቴክኒኮችን መጠቀም አስፈላጊ ያስፈላጊ የሆኑ ቴክኒኮችን መጠቀም ያስፈልጋል ማለት ነው ስለዚ ልክ እንድናደርግ ነው ሌላኛው ደግሞ የመከታተል ጥቅሞች ፎሎ አፕ ነው ይሄ ሞር ሪል ስቴት ላይ ምናምን ላይ ለምትሰሩ ይጠቅማቸዋል ፎሎ አፕ እንግዲህ ምንድነው መከታተል ነው ለምሳሌ በመደወል ሊሆን ይችላል ለምሳሌ ለመከታተል ሰዓት መስጠት ለመከታተል አስፈላጊ ይዘቶች አለ ለመከታተል ወሳኝ ዘዴዎች አሉ ሶ ሰዓት መስጠት ለምሳሌ እየደወን የሆነ ጊዜ በሆነ በሆነ ጊዜ ደውለንለት አይ በአሁን አይመችኝ ብዙ ጊዜ ደውል ምናምን ወይ ደውልልኝ ምናምን ሊለን ይችላል ሶ ኔክስት ላይ ባልን ጊዜ መዝግበን በዛ ጊዜ ስንደውል ምን ይሰሟል? ኦኬ ትኩረ ሰጥተውታል ማለት ነው ሰጥተዋለች ማለት ነው የሚለውን ነገር ያስረዳናል ማለት ነው ይሄኛው። እሺ ይኛው ደግሞ ለመከታተል አስፈላጊ ይዘቶችን ማዘጋጀት ለምሳሌ ይዘቶች የጥያቄ ይዘት ሊሆን ይችላል። ጥያቄው በምን መልኩ ይሁን፣ በምን አይነት መልኩ ደግሞ ከስተመሪ ጋር ላውራ ፎሎፕስ አድርጎ በምን ይዘቱ ምን ላይ ያተኩር የሚለውን መቅረጽ ነው። ለመከታተል ወሳኝ ወሳኝ ዘዴዎችን የተለያዩ ዘዴዎችን መጠቀም ነው። እንግዲህ በየጊዜው ልንከታ ፎሎ አፕ ልናደርጋቸው እንችላለን፣ ዘዴዎችን ቀይሰን ማለት ነው። የተለመዱ ተግዳሮቶችን ማሸነፍ ነው። ያው ኦቨርካሚንግ ኮመን ቻሌንጅስ ነው። አለመቀጠልን መቋቋም፣ አለመቀበልን መቋቋም ነው። የመጀመሪያ ው ዋጋው ተወዷል። ይሄም አይሆንም ሲባል አይ በቃ እሺ ችግር የለውም። በአሰብ ቀን ስላሉ አይባልም። ሴልስ ላይ እንደዛ አይደረግም። ማድረግ ምን ማድረግ እንዳለብን ያው ከዚህ በፊት አይተናል። አይ ትወዷል ብሎን ከስተ አማራጭ የሚቃወመን አይነት ከሆነ ምንድን ማድረግ ያለብን ነው። ሪጀክት ሳይሆን አይ በቃ እንደዚህ ምናምን ብለን መቀናነት ሳይሆን በዚ በዚህ ምክንያት ነው ከሌሎች ፕሮዳክቶች የሚለይበትን ምክንያት በደንብ አድርገን ማስረዳ ያለብን። ተነሳሽነትን መጠበቅ ነው። ያው ሞቲቬሽን ቅድም እንዳልኳቸው ሴልስ ስራ በጣም አሰልቺ ነው፣ ይደክማል ደግማል ቀንም ሙሉ ዞረን ወይም ደግሞ ፈልገን ላናገኝ ይችላል። ነው ሶስት ሳምንት ለሳምንት ወር ምናምን ምንም አይነት ሽያጭ ላይፈጸም ይችላል። ሶ ያን ሞቲቬሽን መጠበቅ አለብን። ሁልጊዜም እንዳልኳቸው ጧት ጧት የነገው ቻሌንጃችን የትናንትናውን ቦሪንግ የሆነ ዲያችንን ለመርሳት ጠዋት ላይ ማስ ስፖርት አይነት እንደሚባሉ ጠዋት ላይ ስፖርቶች ብንሰራ ብንሳ የተለያዩ ከጓደኞቻችን ጋር ጠዋት የምናወራበት አይነት ነገር ቢሞላ፣ ለምሳሌ ያንዱ ትናንት ኮሸት ምናምን ሲሆን ሞቲቬሽን ይሆነናል። ያንን ተነሳሽነታችንም እንጠብቃለን። ለ በዚህ በዚህ መንገድ እንድንሰራ ነው። እሺ ያጭ ገለጽ አዝማሚያው ይችላል። ግላዊ ማድረግ መረጃ ላይ የተመሰረቱ ስልቶችን ቴክኖሎጂ ወደ ያው እንግዲህ ይህኛው በፐርሰናል ቢሆን አንድ በአንድ ቢሆን ሽያጭ በነገራችን ላይ ሞሮ ውጤታማ ነው። በማስክ የሚሆን ለምሳሌ አዳራሹ ሰብስበን ከምናወራ ይልቅ አንድ በአንድ ቁጭ ብለን ሰዎች ጋር ስናወራ ሞሮ አንደርስታንድ የመደራረጉ ነገር ሞሮ ይላል። እና ሶ ያንን ቴክኒክ መጠቀም ያስፈልጋል። በመረጃ ላይ የተመሰረቱ ስልቶችን መጠቀም ስቶች መጠቀም ውይዛዊት መረጃ የሚሆን ነገር የለም። ስለዚህ በዛ ልክ መጠቀም ነው። የቴክኖሎጂ ውህደቶች ቴክኖሎጂ መጠቀም እንዳለብን ሞር ኦፍ ሰዎችን አትራክት እንደሚያደርግ ምናምን ተነጋግረናል። ጀስት አሁን አሁን አሁን ያለው ጄኔሬሽን ደግሞ ሞር ኦፍ ፒክቸር ያለው ነገር ሙቪ ያለው ነገር ምናምን በጣም ስለሚሆን እና አጠር ያለች እና ግልጽ የሆነች ነገር ይፈልጋል። ያንን ነገር ማድረግ አለብን ማለት ነው። ስለዚህ በዛ ልክ መዘጋጀት ይጠበቅብናል ማለት ነው። ውድ ቤተሰቦች ላይክ ሼር ሰብስክራይብ እና ፎሎ ማድረግ እንዳትረሱ። ያው ኮሜንት ላይ ደግሞ እየጻፋችሁ አሳብ አስተያየታችሁን ስጡኝ። ኔክስት ላይ ደግሞ አሪፍ አሪፍ ነገሮች እናቀርባለን ብለን እናስባለን። ሶ ከእናንተ ጋር ደግሞ እናንተ ሰፖርት ብናም ስታደረጉ ሞር እንጠነክራለን እና ላይክ ሼር፣ ሰብስክራይብ አድርጎ ሞር ኦፍ ቢታዩ ለእኔም ለናንተም አሪፍ ነው ብዬ አስባለሁ። ስለነበረን ጊዜ ፓርቲ ስሪ የዛሬው በዚህ ጨርሰናል። ስለነበረን ጊዜ በጣም አመሰግናለሁ። ቴንኪዩ በጣም ሰላም፣ ቆዩ። ሰላሙ ነው።